ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው። ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሸር እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህን በትናንትናው እለት እሩታ ቬሎ ስትመርጥ ነበረ ማለት ነው እና ቬሎም ደግሞ በጣም ነው ያማረባት። አብርሽም እያለ ነበር በነገራችን ላይ። ቀሚሱን ብቻ ስለለበሰች እንደዚህ ቆንጆ ከሆነች ጸጉሯን ስትሰራ ሜካፕ ምናምን ነገር ስታደርግ ምን ያክል እንደምታምር ገምቶ ሲል ነበር ማለት ነው። በነገራችን ላይ ሩታ ምንም አይወጣላትም። ቆንጆዬ ልጅ ናት። በዛ ላይ ልብስ ደግሞ ከመስቀያው ነው ልብስ ከመስቀያው ነው የሚያምረው በነገራችን ላይ እና ሩታ ደግሞ ለዚህ አትታማም። ምንም ትልበስ ምን በጣም ነው የሚያምርባት ማለት ነው እና ያስገረመኝ ነገር ከቬሎ መረጣው ላይ ይስሐቅም ነበረ ማለት ነው። ይስሐቅ እንግዲህ በባለፈው ሩታ ከይስሐቅ ጋር ሆነች ምናምን የተባለ ሲናፈስ ነበር ነገር ግን ያው ለስራ እንጂ የተገናኙ ሌላ ምንም ነገር የላቸውም። ያው እዚህ ጋር ቬሎ መረጣው ራሱን ነበረ፣ እና በጣም ነው የሚያምረው አብርሽ። እኔ እንኳን ሳለብስ ከእሷ ጋር ስለቆንኩኝ ሙሽራ ሙሽራ ሸተትኩ ሲል ነበር ማለት የእሷ ቁንጅና እኔን ማደመቀኝ ሲል ነበረ እኔ ልብሱን ሳለብስ። እና በጣም ነው ያማረባቸው እውነት ለመናገር ከሆነ በቀላ። እሷም ስለ ሰርጉ ዝግጅት ስትጠየቅ ምንድን ነው ያለችው? ራቅ ሴት ብዙም አይደለም ግን እንደዚህ ግን እንደዚህ ሰርጉ ሲቀርብ በቃ ሰው ሁላ እንዴት ነው እየተዘጋጀች ነው ወይ ምናምናምን ሲሉ ያለው ድባብ በጣም ደስ ይላል ብላለች እንግዲህ አብርሽ ደግሞ በየሄድንበት ቦታ መኪና ውስጥ የሰርግ ዘፈን ብቻ ነው የምከፍተው እኔ መሮኛል ሰልችቶኛል እያለ ነበር እን እንደዚህ ካሰለቸው ሁለተኛ አልከፍትም እያለች ውላ ነበርና እንግዲን አብርሽና እሩታ ይህ ቬሎ የመረጡት ዱባይ ይዘውት ሊሄዱ ነው ማለት ነው። ከዚሁ ከሀገራቸው ነው ይዘውት የሚሄዱት። እና በዚህ አጋጣሚ ዱባይ ላይ ያለው ፕሮግራማችን እንደተጠበቀ ነው፣ እንዳትቀሩ፣ ዱባይ እንገናኝ ብሎ ለሶስተኛ ጊዜ መልእክቱን አስተላልፏል ማለት ነው አብርሽ እንግዲህ አብረሽ ያስተላለፈው መልእክት ለሁላችሁም ለአብረሽ ኦዲየንሶች ለሆናችሁ ሰዎች በሙሉ ነው። እኔ ተጠርቻለሁ እኔ አልተጠራሁም እንዳትሉ መስፈርቱ የእነሱ ወዳጅ አክባሪ መሆን ብቻ ነው። ስለዚህ ያው ሩታና አብረሽ ደግሞ ዱባይ ላይ በጣም ብዙ ወዳጅና አድናቂዎች አሏቸው። ስለዚህ የሚቀር ሰው የለም ማለት ነው እና እንዳስቀርቡ እዛ እንገናኝ ተብላቸዋል ዱባዮች ግን ይመቻችሁ የምር እኔዛ ቦንክ ሊሄድ ይችል ነበረ ትላላችሁ የምር እንችግር አለው እንኳን እንደዚህ መዝናኛ አጋጣሚ ተገኝቶ የሚሰራ ሰው አንዳንድ ወጥቶ ፈታ ማለት ያስፈልገዋል ለዛ ማለት ነው እና ዱባይ ያላችሁ ልጆች የሚመቻችሁ ሄዳችሁ ጊዜ ማሳለፍ የምችሉ ሰዎች ሄዱ ማለት እንጂ ያድርጉ ችግር የለው ያኮንትራት ያሉት ግን ላይፈቀድላቸው ስለሚችሉ ላይሄዱ ይችላሉ ማለት ነው እና ሩታ በዚህ መልኩ ቬሎዋን መርጣለች። እና በጣም ነው ያማረባት እውነት ለመናገር እንዳለው ነው። ሜካፕ ስትሰራ ምናምን ግን ሩታ ሜካፕ ራሱ ባትሰራ እንደዚሁም በጣም የምታምር ልጅ ናት። እና ከተሰራችን በስሱ መሆን አለበት እናላችኋለሁ። ትናንትና የቬሎ መረጣ ስነ ስርዓት ወይንም ፕሮግራም ነበራቸው። እንግዲህ በአማረ ሁኔታ እንደዚህ ያማረ ቬሎ ለብሳ አምሮባታል። እንግዲህ ጉዞ ዛሬ ቀን ስንት መሰላችሁ? እንግዲህ በሰላሳ ከሆነ ፕሮግራሙ ወይ ነገ ወይ ተነጎዳ ነው ሊሄዱ የሚችሉት እና በቃ አሁን ብዙ አይቀራቸውም ማለት ነው፣ ይሄዳሉ። ወይ ዛሬ ወይ ነገ ሊሄዱ ይችላሉ፣ አይታወቅም። ወይ ማታ ላይ ወይ ነገ ጠዋት፣ እንደዛ ነገር እና ያው ባለፈው እሩታ ጉዞዋን ሰረዘች ምናምን ብዬ ተናገር ነበር። እሷም ለቪዲዮ ነበር እንደዚህ ያለችው። ነገር ግን ያው እሷ ያለችውን ነገር ነው ስንል የነበረው ማለት ነው። አሁን ግን ቬሎዋን መርጣ ለመሄድ ዝግጁ ሆናለች ማለት ነው። እንግዲህም በሰላሳ ፕሮግራም ላይ እንዳትቀሩ ተብላችኋል ማለት ነው። ዱባዮች ይመቻችሁ። ምናልባት ቀለበቱ ዱባይ ላይ ከሆነ ሰርጉ ደግሞ ሌላ ሀገር የትግስትን ተራራ የወጣ የደስታን ሜዳ ማየት ይችላል የሚባል አባባል አለ እና በዚህ ነገር በጣም እኔ እስማማለው ማለት ነው። ምክንያቱም አሁን እንደዚህ አምሮባቸው ተውሮ የምታዋቸው ዝም ብሎ አይደለም ማለት ያሳለፉትን ነገር ስታዩ በጣም ማለት አሁን እንደዚህ ያለ ኖርማል ጓደኛሞች ይመስላሉ፣ ግን እንደ አቅማቸው በጣም ብዙ ፈተናዎችን አልፈዋል። ይህንን ፍቅር ትዳር ወደ ትዳር ለመቀየር ታቃላቸው። ብዙዎቻችሁ የእነሱ ተከታዮች ይሆናችሁ ምን እንዳጋጠማቸው በቤተሰብ በጓደኛ በብዙ ነገር ብዙ ተቃውሞ ነበራቸው። ግን እኔ በጣም የማደንቅላቸው ነገር ምንድን ነው፣ ያን ሁሉ መስሚያ ጥጥ አድርገው እዚ ላይ መድረሳቸው በጣም የሚደነቅ ነገር ነው ማለት ነው። የምር ምንም ነገር ግን መጨረሻ ያማረ ነገር እንዲሆንላችሁ ከፈለጋችሁ ምንም ነገር የሆነ ቻሌንጅ አለወቅ እና የሚገጥማቸውን በስራም ሊሆን ይችላል። በነገራችን ላይ በስራ በትዳር በፍቅር በብዙ ነገር ምንም በቃ ሰው እስከሆናቸው ድረስ መፈተናቸው አይቀርም። በቃ አንዳንድ ሰው የኔ የተለየ ነው ምናምን ማንም ሰው እንደኔ ያልገጠመው ምናምን ነው። ማንኛውም ነገር በተለይ ጥሩ መጀመሪያ መጨረሻቸው ፍሬያቸው የሚያምር ነገሮች ፈተና አላቸው፣ በጣም ፈተና አላቸው። ግን እነዛም ፈተና ማለፍ አለማለፍ ላይ ነው ችግሩ ማለት ነው ያንን ነገር ችላችሁ ከተወጣችሁት የማትደርሱበት ቦታ የለም፣ የማይሳካ ነገር የለም ማለት ነው። እና ዋና ቻሌንጁን እንዴት አድርጌ ልለፈው ነው። ገብታችኋል አደለ? አሁን እዚ ጋ ሰቶቸው ሲስቁ ሲጫወቱ ወይኔ ታድለው ወይ ምናምን ነገር ልትሉ ትችላላችሁ። ግን በሰዓቱ አብረሽና ሩታ አብረው መሆን ሲጀምሩ ብዙ የተባሉት ነገር አሉ። እሷም በራሷ በራሷ በኩል እንደዚሁም ደግሞ እሱም በራሱ በኩል በጣም ብዙ ሰው ተቃዋሚም አለ ደጋፊም አለ። እንደውም አሁን ላይ ነው ተቃዋሚ ሁላ ወደ ደጋፊ ሆኖ ቁጭ ያለው እንጂ በፊት ላይ በጣም ብዙ ሰው ተቃዋሚ ነበራቸው። ደግሞ የሚገርመው የውጭ ተቃዋሚ ትቋቋሙታላችሁ፣ ግን ከቤተሰብ ሲሆን በጣም ይከብዳል። ምክንያቱም አንድ ሰው የውጭ ሰው ቢጠላው ዋና ቤተሰብ ጋር ሰላም ከሆነ ችግር የለውም። እንደዛ ነገር ነገር ግን እነሱ በተለይ ሩታ ከቤተሰብ ሳይቀር ነበር ተቃውሞ ሲገጥማት የነበረው። ግን ያን ሁሉ ነገር ችላ አይታ እንዳላየች አልፋ አልፋ አልፋ፣ መጨረሻው ደግሞ እንደዚህ ቤተሰብም እሽ በቃ ይሁን ብለው ታቃላችሁ። እሷን ለመለየት ብዙ ሞክረዋል፣ ለፍተዋል፣ ምናምን ሲዋት ሲዋት ግን በቃ ምንም በቃ ምንም የማይችለዋት ነገር ሆነች። ስለዚህ ያላቸው አማራጭ መፍቀድ ነው። ገብታችኋላ። ፈቀዱላት። ከዛ ይኸው መጨረሻቸው አማረ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እናንተ የሚያስደስታችሁ ከሆነ ያን ነገር የምትወዱት ከሆነ እስከ ጥግ ድረስ ሂዱ፣ መስዋዕት ክፈሉ ማለት አትቆጩበትም። ግን ትክክለኛ ነገር ላይ ካላችሁ ነው እንጂ ዝም ብላችሁ የሆነ ሰው እንደዚህ መስዋዕት ስለከፈለ እኔም ተነስቼ ልክፈል አይደለም። ለማን ነው የምንከፍለው? የምንከፍልለት ሰው ውስጥ እስከምን ድረስ እውነተኛ ነው የሚለውን ነገር ማጣራት አለባችሁ ማለት ነው እና ዝም ብላችሁ ደግሞ መክፈልም የለባችሁ። ምክንያቱም የማይሆን ሰው ላይ ወርቃችሁ፣ ብዙ ነገራችሁን ከቤተሰብ ተጣልታችሁ፣ ከዘመድ ተጣልታችሁ፣ ከራሳችሁን ተጣልታችሁ መጨረሻችሁ ተስፋ ቆርጣችሁ ብቸኛ ሆናችሁ ዲፕሬሽን ውስጥ ያላችሁ ብዙ ሰዎች አላችሁ። ግን ምንድን ነው? ምርጫን አለማወቅ ነው። ገብታችኋል። ላይ ያንን ሰው የወደድነው ምኑ ላይ አይተን ነው? ገንዘቡን ነው? ውበቱን ነው? በቃ ምኑን ነው? ገብታችኋል አይደለ? እሱ እራሱ ማተር ያደርጋል ለሁሉም ነገር እና ምርጫችሁ ትክክለኛ ፍቅር ከሆነ ፍቅር ደግሞ በምንም አይቀየርም። ገብታችኋል አይደለ? ማጣት አይለውጠውም፣ ማግኘትም አይለውጠውም። ገብታችኋል ግን በሆነ ነገር የተመሰረተ ፍቅር ከሆነ መሰረት የለው መሰረት የሌለው ነገር ደግሞ ሄዶ ሄዶ መደርመሱ አይቀርም መፍረሱ አይቀርም። ስለዚህ የብዙዎቻቸው ሕይወት ለጊዜው ጥሩ ይመስላል። ለአንድ ወር ለሁለት ወር በጣም መተሳሰብ የበዛበት በቃ አንቺ ትብሽ እኔ ልብስ ምናምን ነገር የበዛበት ነው። ነገር ግን እየዋለ እያደረ ሲሄድ ያ ነገር እየቀዘቀዘ እየቀነሰ እየቀነሰ ይሄድና መጨረሻ ላይ ችላዩ የመባባል ነገር ይመጣል ማለት ነው። ያ ነገር ግን ሲጀመርም ጤነኛ ስላልሆነ ነው። ማለት ጤነኛ አይደለም። የሆነ ነገር አይቶ ትዳር ውስጥ የገባ ሰው ያን ነገር ሲያጣ መሄዱ እየታወቀ ነው። ለምሳሌ አንድን ሴት ፀጉሯ በጣም ያምራል ብለህ ካገባሃት የተቆረጠችው ቀን ትዳር ይፈታል በቃ። ምክንያቱም ፍቅርህ ያለው እዛ ፀጉሯ ላይ ነበረ። ፀጉሯ ከሌለ ምን ብለህ ከሷ ጋር ትቀመጣለህ? ግን ትክክለኛ ሰውነቷን፣ እሷነቷን፣ አስተሳሰቧን፣ ውስጧን ማንነቷን ከሆነ መቼም ለዛ ሰው ያለ ፍቅር አይቀንስም። በቃ ገብታችኋል አይደለ? ስለዚህ የና አብርሽና የሩታ እዚህ ድረስ መድረስ እንደዚህ ማማር፣ መድመቅ ብዙ ነገር ያሳለፈ ነው። እንደዚህ ስታውት ዝም ብሎ ነገር እንዳይመስላችሁ። ስለዚህ በጣም ደስ የሚለው ነገር ደግሞ አንድ ሰው ለዛ ነገር ብሎ መስዋዕት የከፈላችሁለት ነገር ሲሳካ ስታውት በጣም ነው ደስ የሚላችሁ። የምር ለምሳሌ ፈግታችሁ በላባችሁ ያመጣችሁት ውስጥ ገንዘብና ወርቆ ያገኛችሁትን እኩል አትይዙትም። ምንም አይመስላችሁም ወርቆ ካገኛችሁት፣ ምክንያቱም ሳትለፉ ነው ያገኛችሁት። ጥቅሙንም ጉዳቱንም አታውቁትም። ግን ላባችሁን ጠብ አድርጋችሁ እንዴት ለፍታችሁ እንዳመጣችሁት ካወቃችሁ ለእያንዳንዱ ነገር ተግባር ላይ ታውልታላችሁ ማለት ነው። ፍቅርም እንደዛ ነው። መስዋዕትነት የከፈላችሁለት ነገር ሲሳካ ሲያመር ስታወት በጣም ነው ደስ የሚላችሁ ገብቷችኋል አደለ? ስለዚህ ትግስትን፣ ጽናትን ቻይነትን በአብርሽና በሩታ ውስጥ አይተናል ማለት ነው። እና አብርሽ በጣም ደስ የሚለው ነገር ምንድን ነው፣ ሴት ልጅ እንዴት ትሪት ማድረግ እንደሚችል በደንብ ነው የሚያውቀው ማለት እኔ እንጃ በጣም ጎበዝ ልጅ ነው። እውነቴን ነው የምላችሁ ማለት ለማስመሰል ብቻ ሳይሆን በጣም ለሴቶች ሬስፔክት አለው አብርሽ ማለት ማለት ነው። እና እሱ እሱ ነገር ነው የገዛት ይመስለኛል እሩታን እንደዚህ አድርጎ። ከአብርሽ የለየለት ፍቅር ውስጥ ያስገባት እሱ ነው። ከዚህ በፊትም ተናግራ ነበረ ኤቢኤስ ኤቢኤስ አደለም አባይ ቲቪ ላይ የሆነ ሰዓት ላይ ቀርባ እና ሴት ልጅ የሚያይበት መንገድ በጣም ኖትሬት የሚያደርገኝ በጣም አስተዋይ ልጅ ነው እና በጣም ይገርመኛል፣ እሱ ነገሩ ነው እያለች ስትናገር ነበር ስለ አብረሽ። እና ሴት ልጅ ደግሞ ብዙዎች እንደሚሉት ገንዘብ አለ የሚገዛት ውበትም አይደለም ሴት ልጅ ክብርን ትፈልጋለች፣ ትኩረትን ትፈልጋለች፣ እና ሙሉ ጊዜውን የሚሰጣት የሚያዝናናት፣ ምንም ባይኖረው እንኳን ጊዜ የሚሰጣትን ሰው ትፈልጋለች። አብረሽ ደግሞ ለእንደዚህ አይነት ነገር በጣም ጎበዝ ልጅ ነው ማለት ነው። ስለዚህ አንዳንድ ወንዶች አላቸው። ሴት ልጅ ገንዘብ ትወዳለች። በቃ አሁንማ ገንዘብ ለሴት ልጅ የተፈጠረ አድርጋችሁ የምታስቡ ብዙ ወንዶች አላችሁ፣ ግን አይደለም። አንተ ዚህ የሀገር ገንዘብ እየሰጠሃት ክብርና ፍቅርና ጊዜ ካልሰጠሃት የአንተ ገንዘብ ምንም ነው። ገብተኋላ። ስለዚህ ፍቅርን ፍቅር የሚያደርገው መተሳሰብና መተሳሰብ ብቻ ነው። ገብቷቸኋላ። ፍቅሩ ገንዘቡ ቀስ ብሎ ይመጣል። ከተዋደዳችሁ ከታማመናችሁና በእሷ በኩል የመጣውን ነገር በሙሉ አብረህ እወጣለሁ የአንቺ ችግር የእኔ ችግር ነው ብለህ ካሰብክ እሷም ደግሞ እንደዛ ከሆነች፣ አንደኛ ሁለት ስትሆኑ ብርታቱም ይኖራል ጉልበቱም ይኖራል። እና እሷ አሁን የሆነ ነገር ሆንኩ ቢላት እሷ ከተረዳችው፣ እሷም ስትለው እሱ ከተረዳት፣ እነዚህን ሰዎች ምንም ሊያስቆማቸው አይችልም። የሚያናድረው ነገር ምንድን ነው? አለመተማመን ሲኖር ስትነግሩት ያሰው ካልተረዳችሁ፣ ደግሞ እናንተ ያሰው ስላልተረዳችሁ በዛ ነገር ብስጭት ይገባችኋል። በቃ የብቸኝነት ስሜት ይሰማችኋል። ብዙ ብዙ ነገር ማለት ነው። ስለዚህ ቢሆን የሚመስላችሁ ሰው ጋር ስትሆኑ፣ በተለይ የሚረዳችሁ፣ የሚያምናችሁ፣ የሚያከብራችሁ ሰው ጋር ስትሆኑ ሰላማችሁ ራሱ በጣም ነው የሚመለሰው ማለት ነው። ገብታችኋላ ሳትነግሩት የውስጣችሁን የሚያቅሰው አለ። አንዳንድ ሰው ግን ተነግሮት እራሱ አያቀምና አንዳንድ ሰው ግን ሳት ነግሮት ምን እንደሚያስፈልጋቸው ድብና አድርጎ ያውቃልና እንደዛ እንደዛ ነሷ ብትሆኑ ደስ ይላል እላቸዋለሁ። እና አብረሽና እሩታ ያን ሁሉ ነገር አሳልፋችሁ ዛሬ እዚህ ላይ ስለደረሳችሁ በጣም ነው ደስ የሚለን እውነት። በመከል ያው ብዙ እንደምታውቁት ብዙ ነገር አሳልፈዋል፣ ብዙ ነገር አይተዋል። እና የእነሱም ለየት ያለው እኛም ብዙ ጊዜ ስለ እነሱ የምናወራው ለዛ ነው፣ ያሳለፉትን ስለምናቅ። ከሀ እስከ በ ህይወታቸው ያው ሚዲያ ላይ እስከሆነ ድረስ እኛም ከእነሱ ኦዲንሶች አንዶች እስከሆነ ድረስ ያለውን ህይወታቸውን ሁሉን ነገር እናውቃለን። ፍቅር እንዴት እንደተጀመረ እንዴት እዚህ ድረስ እንደደረሰ በመሀል ምን እንዳጋጠማቸው እናውቃለን። ስለዚህ ያን የምናውቀው ነገር ስላለ ነው የምናወራው። ገብቶቻችኋል አይደለ? እና እነዚህ ልጆች አለማድነቅ አይቻልም። በቃ ጎበዞች ናቸው፣ እውነት ያን ሁሉ መሰናክል አልፈው እዚህ መድረሳቸው በራሱ ሊደነቁ የሚገባ ነገር ነው። አንዳንድ ሰዎች ችግር ሲመጣበት ያንን ችግር መቋቋም ስለማይወድ ወይንም ቻሌንጅ መክፈል ስለማይፈልግ ገሸሽ ይላል ማለት ነው። ቦታውን ትቶ ዞር ይላል። ገብቷቸው ላለ ችግር አይፈልግም። አንዳንድ ሰው ከእናንተ ጋር ችግር ሲገጥመው መስማት ማየትም ችግር መስዋዕት መክፈልም አይፈልግም እና ከእናንተ ጋር ዞር ይላል። ይሄ እንደዚ አይነት ሰው ግን አስፈላጊ አይደለም። ግን እስከ መጨረሻ ችግርሽ ችግሬ ነው ብሎ ከእናንተ ጋር የሚጋፈጥ ሰው መቼም አታገኙትም። እንደዚ አይነት ሰውና፣ እንዳታስቀይሙት እስከ መጨረሻው ተንከባከቡት። የምር ነው የምላችሁ ማንም በሌላችሁ ሰዓት ሰዎች ሲጦሏችሁ ያ ሰው ግን ካጠገባችሁ ከሆነ በብዙ በብዙ ነገር በደስታ በሐዘን ምናምን ብቻ የእናንተ ችግር ሁሉ እንደ ችግሩ አድርጎ የሚያስብ አይነት ሰው ካለ ይህን ሰው በህይወታቸው ልታስቀይሙት የማይገባ ሰው ነው ማለት ነው። ስለዚህ ምን ሊላችሁ ፈልጌ ነው? ዋጋ ለመክፈል አትፍረው፣ ግን ለማን ዋጋ መክፈል እንዳለባችሁ በደንብ ማወቅ ያለባችሁ ማለት ነው ጓደኞቼ። ስለነበረን ቆይታ በጣም አመሰግናለሁ። የአብርሽና የሩታዬ አድናቂ የሆናችሁ እንኳን ደስ አላችሁ ያላችሁ ኮሜንት ላይ ጻፉ። በተረሳቸው